ባል የሚስቱን ሐቅ ሲጠብቅ ሚስትም የባሏን ሐቅ ስጠብቅ ግንኙነታቸው አብሮነታቸው የሰላም ይሆን የደስታ ይሆን መልካም ልጆች የሚፈሩበት ይሆን። በተቃራኒው ደግሞ ሐቅን አለማወቅ ወይም ያወቁ ማጉደል ካለ አብሮ መኖሩ ጉዳቱ የበዛ ይሆናል። አድናቆቱን መግለጽ መቻል አለበት። ጥሩ ምግብ ከሠራች ከሰራች ጀዛኪላሁ ኸይራ፣ የዛሬ ምግብ ይጣፍጣል ማለት አለበት። ይሄም ከነቢ ነው የምንማረው፣ አለይሂ ሰላቱ ሰላም። ጥሩ ልብስ ለብሳ ካየም አለባበሷን ማድነቅ አለበት ማመስገን አለበት። አይቶ እንዳላየ ማለፍ የለበትም። አይኑም የሚገለጠው ለውጭ ሴት ብቻ መሆን የለበትም

አላህን መፍራትን የአላህ ባሮች ሆይ መብትና ግዴታን ማወቅ ግዴታን በአግባቡ መወጣት በዱንያም ይሁን በአኼራ ከችግር ከመከራ የምንድንበት መንገድ ነው። ኢስላም የመብትና ግዴታ ሃይማኖትን እያንዳንዱ ሰው ያለበትን ግዴታ አውቆ እንዲወጣ መብቱም ሐቁም እንዲጠበቅለት የሚያዘድን ነቢዩ ዓለይሂ ሶላቱ ወሰላም ፈአዕጢ ኩለ ዚ ሐቅን ሐቅሁ ብላ ለሁሉም ባለመብት መብቱን ስጥ፣ ሐቁን ስጥ ብላ ዛሬ ላ ፈቃድ የቤተሰብን ሐቅ ከቤተሰብ ሐቅም የትዳር አጋርን የሚስትን ሐቅ የምናይ ይሆናል። የትዳር መሰረቱ ባልና ሚስት ናቸው። የማህበረሰብ የቤተሰብ መሰረት የሆኑት ባልና ሚስት የትዳር ግንኙነታቸው ያማረ የተስተካከለ ከሆነ ቤቱ ያማረና የተስተካከለ ይሆናል፣ መሰረቱ ይጠነከራል። ከእንደዚህ አይነት ቤት የሚወጡ ልጆችም የተረጋጉና የተስተካከሉ ይሆናሉ። የባልና ሚስትን የቤተሰብን ሐቅ አላህ ተባረክ ተዓላ ራሱ አብራርተዋል። ነቢያችን አለህ ሰላት ወሰላም ራሳቸው አብራርተዋል። ሁሉም እንደመሰለው ደስ እንዳለው ይኑር ብሎ አልተወንም። መበዳደል እንዳይኖር መጎዳዳት እንዳይኖር ወንጀል ላይ መውደቅ እንዳይኖር፣ ባል ሚስቱ ላይ ምን ምን ሐቅ አለው? ሚስትስ ባሏ ላይ ምን አይነት ሐቅ አላት? ቁራን አብራርቶታል፣ ሐዲት አብራርቶታል። መብትና ግዴታችንን ካወቅን ቤታችንን ይረጋጋል፣ ህይወታችን ደስታ የበዛበት ይሆናል። በተቃራኒው ደግሞ ሐቅን ማጉደል የትዳር ጎጆን ያፈርሳል፣ ይሰነጣጥቃ ከእነዚህ አይነት መሰረቱ ጠንካራ ካልሆነ ግጭት፣ ጸብ፣ በደል፣ መገፋፋት ከሚበዛበት ቤት የተፈጠሩ የተገኙ ልጆችም ብዙ ጊዜ ህይወታቸው ላይ መረጋጋትን አያገኝ። የቤተሰቦቻቸውንም ሐቅ አይጠብቁም። ይህ እንዳይሆን ባልና ሚስት አንድም አላህን ለመታዘዝ ብለው ሲቀጥልም ለልጆቻቸው ሲሉ እንደዚሁ ደግሞ አላህ ዘንድ ተባረከ ተዓላ ወንጀለኛ እንዳይሆኑ እንዳይጠየቁ በህይወታቸውም ሰላምን ደስታን እንዲያገኙ የባልና ሚስትን ሐቅ ማወቅና መጠበቅ ይገባል። ባልና ሚስት ህይወታቸው የቤት አመራራቸው አኗኗራቸው ኢስላም ባስቀመጠው መንገድ መሰረት ከሆነ ትዳራቸው የሰላም የደስታ ይሆናል። ቤታቸው ከየትኛውም ስፍራ የበለጠ ሰላምና ምቾትን ደስታን የሚያገኙበት ይሆናል። በየጊዜው ግጭትና ብጥብጥ ሰላም አይነሳቸው አብዛኛውን ጊዜ ግጭት ብጥብጥ መጣላት መበዳደል መጨቃጨቅ የሚመጣው ወይም ግዴታን በአግባቡ ካለመወጣት ነው ወይም ደግሞ ሐቁ ያልሆነን ነገር ካላደረጋችሁልኝ ካልሰጣችሁኝ በማለት አብዛኛውን ጊዜ ሁሌ ማለት ይቻላል አለመግባባቶች በባልና ሚስት መካከል ግጭቶች ችግሮች የሚፈጠሩት ወይም ግዴታን ካለመወጣት ነው ወይም መብቱ ያልሆነን ነገር ሐቁ ያልሆነን ነገር አጎደላችሁብኝ ከማለት ህብትና ግዴታን በአግባቡ ካወቁ ህብትና ግዴታን ካከበሩ የትዳር ህይወት የዱንያ ጀነት ሊሆን ይችላል። ምንም እንኳ አንዳንዴ ይህ ነው የሚባል ሊገለጽ ሊጠቀስ የማይችል ምክንያት ተፈጥሮም አለመግባባቶች ሊከሰቱ የሚችሉ ቢሆንም እንደ ዱንያ ባህሪ ዱንያ እንደመኖራችን፣ ነገር ግን አላህን የሚፈራ በትዳር ህይወቱ የትዳር አጋሩን ሐቅ የሚጠብቅ ሰው ሰላማዊና የተረጋጋ ህይወትን መኖር ይችላል። በባልና ሚስት መሀል መጠበቅ ያለባቸው ሐቆች እንዳሉ ከሚያሳዩ የቁርአን አንቀጾች አንዱ ወለሁነ ሚስሉ ለዚ አለይህን ቢልማዕሩፍ የሚለውን ሱረቱል በቀራ አንቀጽ ያለባቸው አይነት ሐቅ ለእነሱም ባሎቻቸው ላይ አላቸው ይላል። ባል ሚስቱ ላይ ሐቅ አለው ሚስትም ባሏ ላይ ሐቆች አሏት። ነቢያ ሰላቱ ወሰላም ኢነ ለኩም አላ ኒሳኢኩም ሐቃ ወንዶች ሆይ ለእናንተ ሚስቶቻችሁ ላይ ሐቆች አሏችሁ ለሚስቶቻችሁም እናንተ ላይ ሐቆች አሏቸው ብለዋል። ባል የሚስቱን ሐቅ ሲጠብቅ ሚስትም የባሏን ሐቅ ስጠብቅ ግንኙነታቸው አብሮነታቸው የሰላም ይሆን የደስታ ይሆን መልካም ልጆች የሚፈሩበት ይሆን። በተቃራኒው ደግሞ ሐቅን አለማወቅ ወይም ያወቁ ማጉደል ካለ አብሮ መኖሩ ጉዳቱ የበዛ ይሆናል። ሚስት ባሏ ላይ ካሏት ሐቆች አንዱ ማህሯን በአግባቡ መስጠት ነው። አላህ ተባረከ ተዓላ ለሴቶች ለሚስቶቻችሁ ማህር ስጡ ብሎ አዟ ወአቱን ኒሳ ሰዱቃቲሂንነ ኒሕላ ለሴቶች ማህራቸውን ስጧቸው ኒሕለተን ዋጅብ የሆነ ስጦታ እናንተ በበጎ ፈቃደኝነት በመመጣደቅ መልኩ ምስጡት ሳይሆን እናንተ ላይ አላህ ግዴታ ያደረገው ስጦታ ሲሆን ማህራቸውን ስጧቸው ብሎ አላህ ተባረክ ተዓላ አዛ። ነቢም አለይሂ ሰላቱ ሰላም ሰዎች ሊከፍሉት ከሚገባ ሁሉ ዕዳ ትልቁ መከፈል ያለበት ነገር አንዲት ለአንድ ወንድ ሐራም የነበረችን ሴት ለሱ ሐላል እንድትሆን ያደረገበትን የማህርን ክፍያ ነው፣ ከምንም በላይ ሰው ተጨንቆ ተጠንቅቆ መክፈል ያለበት ብለዋል ነቢያችን አለይሂ ሰላቱ ሰላም። ማህርን ላለመስጠት ከመወሰን ጋር ወደፊት እሰጣለሁ ብሎ ማግባት ዝሙት ነው። ማህር ካሽ በጊዜው ቢሰጥ የተሻለ ነው። ወደፊት የሚሰጥ ብሎ ኒካህ ማሰለም ይቻላል ከተስማሙ። ነገር ግን በውስጥ አልሰጣትም ብሎ የሆነ ገንዘብ መጠን ስሙን ጠርቶ ሳይሰጡ ለመኖር ከመወሰን ጋር ከአንዲት ሴት ጋር አብሮ መኖር ህይወታቸው፣ ግንኙነታቸው የዝሙት ህይወት ይሆናል። ይህ እንዳይሆን ማህርን ደስተኛ ሆኖ የጋብቻ ስነ ስርዓት አንዱ አካል ነው። ሐራም የነበረችን ሴት ለኔ ሐላል ማደርግበት ነው፣ አላህ ያዘዘኝ ነው ብሎ መክፈል ተገቢ ነው። ማህር የሴት ልጅ የብቻዋ የእሷ ሐቅ ነው። አባትናቷ ወንድሞቿም ሊቀሟት አይገባም። ባልም አስፈራርቶ የሚሆን አታለ አጭበርብሮ ሊወስድባት አይገባም። በበጎ ፈቃደኝነቷ ከሆነ ሁሉንም ለባሏ ይቅር ማለት ትችላለች፣ ከተስማሙበት በኋላ ከተከፈለ በኋላ ወይም ቃል ከተገባ በኋላ አልያ ደግሞ ለፈለገችው ሰው የፈለገችውን ያክል መስጠት ትችላለች። ያለ ፈቃዷ ግን አይነካም። ፈኢን ጢብነ ለኩም عن شيء ነፍሰን ፈኩሉ ሆነ ይአመሪ አይል። ከማህር የተወሰነውን ወይም ሁሉንም ቢሆን ለናንተ ይቅር ካሏችሁ እየጣፈጣችሁ ደስ ያላችሁ ብሉት ይላል። ካልፈቀዱ ደስተኛ ካልሆኑ የሚበላው እሳት ነው ማለት ሌላኛው ሚስት ባሏ ላይ ያላት ሐቅ ወጪዋን መሸፈን የእሷንም የልጆቿን ወጪ የሚለው የለብሰን የቀለበን የጠቅላላ ለሴት ልጅ የሚያስፈልጉ ነገሮችን ሁሉ ወጪ የሚመለከት ነው። አላህ በተከበረው ቃሉ ወአለ ልመውሉድ ለሁ ሪዝቁሁነ ወኪስወትሁነ ብልማዕሩፍ ላ ቱከለፉ ነፍሱን ኢላ ውስዓሃ ብሏል። ልጅ የሚወለድለት አካል ባል ማለት ነው። ሴቶችን የማብላት የማደዳት የማልበስ ግዴታ አለበት እንደ አቅሙ። የትኛዋም ነፍስ ከአቅሟ በላይ አትገደደም ይላል። ስለዚህ ባል ካለበት ሀቅ አንዱ የሚስቱን የቤተሰቡን የልጆቹን ወጪ መሸፈን አለበት። ለማህር የተሰጣት ገንዘብ እጅግ በጣም የበዛ እንኳ ቢሆን በሌላ መንገድ ያገኘችው ገንዘብ እንኳ ቢኖራት የቤት ወጪን መሸፈን የእሷ ግዴታ አይደለም፣ የወንድ ግዴታ ነው። በፈቃደኝነት ካገዘች ከተተባበረች መልካም፣ ካልሆነ ግን ራስሽን ቻይ፣ እኔ አያገባኝም አይባልም። ወንድ አያገባኝም ሊል ማግባት የለበትም። የወንድ ሐቁ የበዛ ነው። የወንድ ሐቅ ሴት ላይ ሚስት ላይ እጅግ በጣም የበዛው እሱ ላይ ኃላፊነቱም ስለሚበዛ ነው። ማህረን ጥሎሽን የሚከፍለው እሱ ነው። ከዛ በኋላ አብረው እስካሉ ድረስ የእሷንም የልጆቿንም ወጪ የሚሸፍነው እሱ ነው። ብትታመም እንኳ የሚያሳፍመው እሱ ነው። የእሷ አይነት ሴቶች የሚያገኙትን ነገር ሁሉ እንዳቅሙ ለሷ ማቅረብ መቻል አለበት፣ ግዴታ ነው። ከተባበረችው በመልካም ፈቃደኝነት መልካም፣ ካልሆነ ግን ቤት ቁጭ ብላ እሱን የተንከባከበች ልጆቿን ያሳደገች ሙሉ ወጪዋን የመሸፈን ግዴታ አለበት። ይሄን እንደ ግዴታ ብቻ ማየትም አይገባም፣ ዒባዳም ጭምር ነው። ነብዩ አለይሂ ሰላቱ ወሰላም አንድ አባወራ ለሚስቱ ለልጆቹ ወጪ በሚያደርገው ገንዘብ አጅር እንደሚያገኝበት ነግረውናል። ፊሰቢልላህ ገንዘብ ብስጥ ለጂሃድና ለመሰል መልካም ዓላማዎች፣ ለተቸገረ ሚስኪን ብትረዳ፣ ቤት ለሚስትህ ለልጆችህ ውጪ ብታደርግ፣ ከእነዚህ ከሦስት ዓይነት የወጪ መንገዶች አጅሩ የሚበዛው ለቤተሰብህ ወጪ ያደረግከው ነው ብሏል። ነቢ ላት ስላ ለሚስት አንስተህ የምታጎርሰውም ለአንተ ሰደቃ ነው ብሏል። ነገር ግን ይህን ለቤተሰብ የሚደረግን ወጪ አጅር ለማግኘት ንያ ያስፈልጋል። መበሳጨት መነጫነጭ፣ መሰላቸት አያስፈልግም። አጅር አገኝበታለሁ፣ የቤተሰቦቼን ፊት ክብር እጠብቅበታለሁ፣ ለእኔም ለልጆቼም ነው ጥቅሙ ደስታው በሚል በመልካም ንያ ወጪ ማድረግ ይገባል። ለቤት ወጪ መሸፈን ግዴታ እንደሆነ ሁሉ ሚስቱ የአልጋ ፍላጎቷን ከባሏ የምታገኝበትን ሙሉ ሐኳን መጠበቅ አለበት። ከቀለብ ይልቅ፣ ከምግብና ከመጠጥ ይልቅ ባል የሚስቱን የአልጋ ሐቅ መጠበቁ ግዴታ ነው። ምክንያቱም ምግብና መጠጥን ከአባቷ ቤት፣ ከእህቷ ቤት፣ ከዘመዶቿ ቤት ልታሟላ ትችላለች። የሴት ልጅን የተፈጥሮ የአልጋ ፍላጎቷን ሊያሟላ የሚችለው ብቸኛ ሰው ባሏ ስለሆነ ባል ሚስቱን በተመለከተ ካለበት ሐቅ አንዱ የአልጋ ሐቋን መጠበቅ አለበት፣ ሸሪዓው በሚያዘው መሰረት። ሌላኛው ሚስት ባሏ ላይ ያላት ሐቅ ባል ሚስቱን ከጀሃነም እሳት ከዱንያ ጥመት ወንጀል መጠበቅ አለበት። ዱንያ ላይ ከረሃብ ከድህነት መጠበቅ እንዳለበት ሁሉ የሚስቱን የልጆቹን ዲን መጠበቅ አለበት። ሚስቱን ልጆቹን ከጀሃነም እሳት ማዳን አለበት። ከወንጀል ማራቅ አለበት። ይህም በምንድን ነው የሚሆነው? አደብን በማስተማር ዲንን በማስተማር ሶላት እንዲፈግዱ በማዘዝ ጾም እንዲጾሙ በማድረግ ሴት ልጆቹ ሂጃብ እንዲለብሱ ወንድ ልጆቹ አለባበሳቸውን አክላቃቸውን እስላማዊ እንዲያደርጉ ክትትል በማድረግ ሚስቱንም ቤተሰቦቹንም ባል ከጀሃነም እሳት ማዳን አለበት። ያ ላይ ከሸይጣን መንገድ ማራቅ አለበት ጌታ አላህ በተከበረው ቃሉ ያ አዩለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሂጃራ አለይሃ መላኢከቱን ግላቡን ሺዳዱን ላያዕሱነላሃ ማ አመረሁም ወየፍዓሉነ ማ ዩእመሩን ብላ እናንተ አማኞች ራሳችሁንም ቤተሰቦቻችሁንም ከሳት ጠብቁ ብላ ቤተሰብ የሚለው በአንደኛ ደረጃ ሚስትን ያካትታል የወለዷቸው ልጆችን ያካትታል ይመለከታል ራሳችሁንም ቤተሰቦቻችሁንም ከሳት ጠብቁ ከምን ዓይነት እሳት ማገዶው ድንጋይ ከሆነ እሳት። እንደ ዱንያ እንጨት ቅርፊት ሳይሆን የጀሃነም እሳት ማገዶ ድንጋይ ነው። አምልጦ መውጣትም አይቻልም። ብርቱ ጠንካራ ጨካኝ የሆኑ መላእክቶች ጀሃነም ላይ ተመድበው ይጠብቃሉ። አላህ ተባረከ ተዓላ ያዘዛቸውን አያምጹም። እገሌ ይቀጣ ብሎ አላህ ከወሰነ መላእክቶች ከተታወዘው ይቀጡታል። አድርጉ የተባሉትን የሚያደርጉ ናቸውና ይላል። ስለዚህ ራስን ቤተሰብን ከጀሃነም እሳት ማዳን ግዴታ። በምንድን ነው የሚሳካው? ቅድም እንዳልነው በማስተማር ነው፣ መከታተል ከሁሉም በላይ ደግሞ ባል አባወራ መልካም መርአያ በመሆን ስገዱ ከሚለው በላይ ሰግዶ የሚያሳይ አለባበሳቸውን አስተካክሉ ከሚለው በላይ በቃል በተግባር ጥሩ አለባበስ ለብሶ የሚያሳይ ቁርአን ቅሩ ብሎ ከመጮህ ይልቅ ራሱ ቁጭ ብሎ የሚቀራ ዱዓ የሚያደርግ ዚክር የሚያደርግ ልጆቹ ሚስቱ ቤተሰቦቹ እንዲያደርጉት የሚፈልግን መልካም ነገር ሁሉ ሰርቶ የሚያሳይ እንዲተዉት የሚፈልግን ወንጀል ሁሉ ራሱ ቀድሞ የሚርቅ መልካም አርኣያ መሆን አለበት። ነገር ግን ትልቁ አደጋ ባል ራሱ የተበላሸ ከሆነ ነው። ከዲን ያራቀ በወንጀል የተዘፈቀ ከሆነ አደጋው በጣም የከፋ ይሆናል። ምክንያቱም የቤተሰቡ ራስ ዋና መሪ እሱ ነው። ብዙ ጊዜ የቤተሰብን ተርቢያ የሚያበላሸው ቤት ውስጥ ዋና የሚባለው አርኣያ የሚባለው አካል መበላሸቱ። ከቀደምቶች መሃል አንዱ አንድን ሰው ሶላት ሲሰግዳ ይተውት የሶላት አሰጋገዱ የተበላሸ መጥፎ ስለነበረ ቤተሰቦቹ ሲያሳዝኑ አሉ። ሰው አጠገባቸው የነበረ ሰው የተበላሸው የሱ ሶላት፣ አንተ እያዘንክ ያለው ለቤተሰቦቹ ምን ማለት ነው? ምን አገናኘው ሲሏቸው እሱ ኮ የቤተሰብ ታላቅ ነው። هو كبيرهم ومنه يتعلمون አባወራ ማለት የቤተሰብ ራስ ማለት ነው። ከሱ ነውና የሚማሩታ ክፉንም ደጎንም አላህ የሚወደውንም ይጠላውንም ልጆች ሚስት ከባል ይማራል። ባይናገር እንኳ በተደጋጋሚ ሲሰንፍ ሲዘናጋ ወንጀል ሲሰራ ግዴለሽ ሲሆን ሶላተ ጀማዓ ሲተው ትርፍ ቃል ሲናገር የሰው ስጋ ሲበላ ቆሻሻ ፊልም ከፍቶ ሲያይ ልጆች ካዩ ሚስት ካየች እነሱ ይሄን ነገር ቀስ ያሉ ይለምዱታልና ቤተሰቦቹን፣ ሚስቱን፣ ልጆቹን ከጀሀነም እሳት ማዳን አለበት። በምን? ራሱ መልካም አርአያ በመሆን ሙሉ በመሆን በመማርና መልሶ እነሱን በማስተማር ከዛልክ፣ ለሚስቱ ለክብሯ፣ ለዲኗ በመጨነቅ ሂጃብ እንድትለብስ በማድረግ ከቤት ስትወጣ ዓይኗን ሰበር እንድታደርግ በመምከር ለሙስሊም ሴት የሚፈቀድን ሰፋ ያለ ሞላ ያለ የተስተካከለ አለባበስ ለብሳ እንጂ ከቤት እንዳትወጣ፣ ከቤት ወጥታ ከአጅነቢ ጋር እንዳትጋፋ እንዳትላፋ፣ የመንገድ ዳር ይዛ እንድትጓዝ ይህ ሁሉ እንዳይመጣ ደግሞ ቤት እንድትቀመጥ የሚያስፈልገውን ነገር ራሱ የሚያቀርብበትን ሁኔታ ሊያመቻች ይገባል ከቤት